ሰላም ዩቱብ ዛሬ ደግሞ በሌላ ቪዲዮ መተናል። እንግዲህ ዛሬ ወይ ነው። ዛሬ በጣም ደስ ብሎኝ ያለው ቪዲዮውን ራሱ ጀምሩ ዛሬ ሩቲኖች ትሰራላችሁና አንዳንድ ጥያቄ ደጋችሁት ነበር እና እሱ ለመለስ ነበር ቪዲዮ ለማንስ ያስብኩት፣ ግን ዛሬ ጠዋት ላይ ተደውሎ አይ ቲንክ ለዚ ላለፉት 3 ወር ሁለት ወር እየለፈ የነበረው ፕሮጀክት ነበር፣ ፕሮጀክት ሳይሆን የቪዲዮ አይዲያ ነበር ለጃኒ ማለት ነው። እና ይመስገን ዛሬ ተደውሎልኝ ጠዋት፣ ዛሬ በአስቸኳይ 6 ሰዓት ላይ ድረስና ማውራት አለብን ተብያለሁ። በጣም መስሎኛል ከቱም ትንሽ ይሄ ካምፓኒ አሁን የምላቸው ካምፓኒ ስሙ መናገር ይችላል አልችል፣ እስቲ በኋላ በደንብ ካወራው በኋላ እንዲህ እንዲሰራው ነበረ ነበር፣ ስማችሁ በኋላ ችግር አለ ወይ የሚለውን ጠይቃቸዋለሁ። ለማንኛውም በጣም the biggest company ኢትዮጵያ ውስጥ አንደኛ ከሚባሉት ውስጥ አንዱ ነው። ኤኒዌይስ ዛሬ ጠርተውኛል። እንግዲህ ፕሮፖዛልን አይተነዋል፣ ወደነዋል፣ ግን አንዳንድ ፕሮሲጀሮች አሉን፣ አንዳንድ ህጎች አሉን አንዳንድ ማወቅ ያለባችሁ ነገር አለ። እሱን ከተስማማችሁ ዊከንዱ እናንተ የምትፈልጉትን ቪዲዮ ተብለናል። አሁን ትንሽ ሊያሳስበኝ የሚችለው ነገር የሚፈልጉበት ቦታ ከሆነ ነው። ትንሽ አሁን ትንሽ አዛ የምንሆነ ምክንያቱም እኛ መጀመሪያ ነው ያሰብነው ቪዲዮ የነበረው ይሄ ካምፓኒ ትልቅ እንትን ነበሩ። ትልቅ ቦታ አለው። ዋን ኦፍ ቢስት ነው ደሞ ኢትዮጵያ ውስጥ ማለት ነው። እና ላርጅስት ምናምን ምናምን ምናምን ብለን ነበር መስራት የፈለግ ነው። ግን ዝም ብለን ልንሰራ ነበር። ግን ፍቃድ ያስፈልገዋል ሁሉ ነገር ያስፈልገዋል። ካሜራ መክፈት አይቻልም እዛ ቦታ ማለት ነው። እና እኛ ያሰብነው ቦታ ቢሆን በጣም ለእኛ አሪፍ ነው። ግን ያው ዋነኛው ኮኔክሽን ከእንደዚህ አይነት ሰዎች ጋር መፍጠር ነው። ኢቨንቶ የምንፈልገው ራሱ ቦታ ባይኖር ባይሆንም የምንፈልገው ቦታ ባይሆንም እኔ እኔ እኔ አነገዋለሁ ምክንያቱም ኮኔክሽን ምክንያቱም የተያያዙ የተያዙ ካምፓኒዎች በጣም ብዙ ነው ያላቸው ማለት ነው። አንድ ብቻ አይደለም። አሁን እኛ መሳት የምፈልገው ጀስት ስፔሲፊክ ቪዲዮ ስለሆነ እንጂ አንድ ቪዲዮ አይደለም። እና በዚህም ብንጠራ በዚህ ካምፓኒ ብቻ፣ በአንደኛው ከሚዙት ውስጥ በአንደኛው ብቻ ብንጠራም በዚህ አጋጣሚ ብዙ ነገር አውራቸዋለሁ ብዬ አስባለሁ። ምክንያቱም ለምን ሁሉንም አንድ ላይ አናስተዋውቅላቸው የሚለውን ሀሳብ አቀርብላቸዋለሁ። ምክንያቱም አሁን እንደዚህ አይነት ሀሳብ ያንን ካቀረብኩቦቹ ካቀረብኩ በኋላ ሌላ ደግሞ እንደዚህ አይነት ነገር ከደገምኩ ደግሞ ጥሩ አይደለም። ገብታችኋል አይደል? በምን ሰዓት እንደምደርስ አላውቅም፣ ግን ይኸው፣ እነ ጃኒን ቪዲዮ ሊሰሩ አውርጃቸው ወደዛ እየሄድኩ ነው። ጋይዝ፣ ይሄ ከተሳካ ማለት ነው። አልገባችሁም፣ እንደውም ስሙን አልነገራችሁም። ብዙ ሰው የሚጠላኝዘዋል እዚህ ቪዲዮ ላይ እንደውም ስሙን አልናገርም፣ ግን ይህ ቪዲዮ ከተሳቀቀይ እሺ ካሉና ከዚህ ካምፓኒ ከሰራም ማለት አም ይገርም ኮኔክሽን አልገባችሁም። አዲስ አበባ ስትራመግቡ ስትቀሳቀሱ ተከሳቀሱ ማለት ሁሌ ማወቅ ያለባችሁ ነገር የምታውቁት መንገድ ማለት ነው እ የምታውቁት መንገድ ተለቀ የከሶስት ቀን በኋላ ፈርሶ መንገድ እንዳለ ዝግ ሊሆን ይችላል እና ይሄንን አላወኩም ነበረን ለምን ለትንሽ እ ጋይዝ ተለያየን። ከልጁ ጋር ቤት ነበር የመሰለኝ ግን ቢሮ ያለው ብስራተ ገብርኤል ነው። ሶ እኔ ሎኬሽን የነበረው የድሮ እንትን አላቸው ጎልፍ ክለቡ ጋር እዛ እዛ ነበር የመሰለኝ ነው። የእነሱ ማኔጅመንት ምንድነው፣ በተለይ ሶሻል ሚዲያ ላይ የሚሰሩት ታሚቀን ላይ እስከ ስድስት ሰዓት ይሄ ልጅ ጥሩ ስለሆነ ነው። ከምሳ ጨርሽ እንገናኝና እናወራና ከዛ በደንብ እናወራ። ደስ ብሎኝ፣ ምክንያቱም አሁን እኔ ላኮላቸው ፕሮፖዛል ፎርማሊ የሆነ ነገር አይደለም። ከቅድማቸው ከገባቸው ማለት ነው ምንድን ያለኝ አሁን መጥቼ እናወራና እንዴት ፎርማል እንደምታረገው በጣም የረዳኝ ልጅ ማለት ነው። በጣም ስክናል። ፎርማል እንዴት እንደምናረገው ይነግረናል ማለት ነው። ማለትም አጀማመሩን አስተላለቁ። ምክንያቱም እንደ ሌሎቹ እኔ ዝም ብዬ ቴሌግራም ላይ ልኬ ነበር እንትን ያልኩት ማለት ነው ግን እንደ ደብዳቤ ምናምን ነው የሚገባው ማለት ነው። ሰው ደብዳቤው እነሱ ጋር ይገባና ከዛ እነሱ ደግሞ ደብዳቤ ወደ አለቃቸው ይልካሉ ማለት ነው። እዚህ የሚያልቅ ነገር አይደለም። እነሱ ጋር የሚያልቅ ነገር ሳይሆን፣ ትላልቆች ጋር የሚደርስ ነገር ነው። ፎርማል እነሱ በሌላ ስም ያው ስማችሁ እንዲታወቅ ስላልፈለጉ በሌላ ስም አደረግላችሁና እንዴት መጀመሪያ እንደጻፍኩትና በኋላ እንዴት እንዳስተካከልኩ አሳያቸዋለሁ። ትንሽ አርፍጅበታለ በጣም ከአርባ የደረስኩት ማኔጅመንቱ ጋር ደርሰናል። አለቆቹ ጋር እንደምንደርስ ደግሞ ማኔጅመንቱ ደግሞ ሲነግራችሁ ደግሞ የኔንም ነገር አይና አስረዳቸው አሉ ማለት ነው። ሰዎች ለምሳሌ ምንድን ነው የምታደርገው? ለምን ብዙ ሰዎች ለእናንተ ላይ ገባችሁ ይችላል። በጣም ብዙ ሰዎች እንደዚህ ነገር ማየት ይፈልጋሉ። ሰው ያሳይ አይደለም። እኔ ያንዳንዱ ትምህርት የሚቀምሰው ነገር ያንዳንዱ እናንተ ነው። ብዙ ሰዎች ለምን እስከምትደርስ ድረስ ጌታማ እስከምትሆን ድረስ ለምን አደብ ቆም፣ ከዛ በኋላ የዛ ጊዜ ሰው ይሰማል። የዛ ጊዜ ሰክሰስፉ ኮንኩ በኋላ የሚሰማኝ ሌላ ኦዲየንስ ነው አብሮ የሚሄድም ሌላ ኦዲየንስ ነው እና ይህን የምታዩ ሰዎች ላልገባቸው ቪዲዮ ኮንታክት የላገባቸው ሰዎች እያንዳንዱ ስቴፕን ወደ ሰክሰስ ለራሴ ዳታ እያስቀመጥኩ ነው። ማለትም ወደፊት ቆሜ የማየው ነገር አለ ማለት ነው። ወደኋላ እጅ ማለት ነው። ለአንዳንድ ሰዎች ደግሞ እንደዚህ አይነት ስራ መስራት ይፈልጉ እንደዚህ አይነት ቦታ ላይ መድረስ የሚፈልጉ ሰዎች ደግሞ እንዳለ መንገዱን ያሳየዋቸው። አልገባችሁም፣ ግን ብዙዎቻቸው ገባችኋል። ዋነኛ የማወቅ ነገር ያለባችሁ ማንንም እንዳፈሩ፣ ማንንም ማለት ምፈሩ ከሆነ ሰው ማውራት መችሉ ከሆነ ተማሩ። ዋናው የዚህ ስራ ጥቅም ማኔጅመንት ላይ መሆን ፈልጉ፣ ሶሻል ሚዲያ ላይ መሆን ፈልጉ፣ ፕሮሞሽን ላይ ማርኬቲንግ ላይ መሆን ፈልጉ፣ ሰዎች ምላሳችሁን አዳብሩ። ዋናው መላስ ነው። አፒረንስ ራሱ ከምላስ በኋላ ነው። እምኑኝ መላሳችሁ በስራ ተስተካክሉ፣ ነገር ቀላ ይሆናል። ለኮንዲሽን የሚቀላችሁ ማለት ነው። እንደ ትልቅ ሰው ማውራት ጀምሩ። ዋና ዋና ቶፒኮች ብቻ ነው ለማውራት። ሌላ ቀል ወይ ነገር ሲገቡ ወደ ስራ መመለስ አለባችሁ። በስራ መጠቀም አለ። ዛሬ በተሳካ ሙሉ ባይሳካም ልናገሩ የምችል ዲሲዥን ላይ ደርሰናል። ልጅንም ማወሮት የመከለኝም ያው እንዴት ልናስተካከል እንደምችል ምን አይነት ስህተቶች እንዳሉት ይጻፉት፣ ሙሉ ነገር አሳየኝ። ያን ያህል ልዩነት አለው አላለኝም። እንደውም ጎበዝ ተብያለሁ ጋይ። እንደውም በዚህ አንስፔሪንስ ያንን ኤክስፒሪያንስ አቶውስጥ እንደዚህ በመጽሐፍ በጣም ጎበዝ ነህ ብሎኛል። ያው አንዳንድ ነገሮች ብቻ ነው ማስተካክለው ቤት ስገባ እሱም በቀጣይ ቪዲዮ ወይ ደግሞ ሰኞ የምሰራው ፍሎክ ስላለ ወደዛ ሲሄድም ስለምቅርጽላችሁ የዛ ጊዜ በስርዓት አሳያችኋለሁ። ሁለቱንም አሳይቼ ልዩነቱ ምናሜድ ሁሉ ነገር ከጨረስኩ በኋላ አሳያችኋለሁ። ግን እንዲሁ ለመናገር ዋና የተሳሳትኳቸው ነገሮች ምንድን ነው? መሳሳትኳቸው ማለት አብዴት ማድረግ ያለብኝ ነገሮች ሪሌትድ የሆኑ ካምፓኒዎች ከነሱ ጋር ሪሌትድ የሆኑ ካምፓኒዎች፣ ማለትም ከነሱ የሚሰሩ ስራዎች ሌላ ካምፓኒ የሰራ ነው ካለ እሱን ክትበት ተብያሉ። አንደኛ ከትም የጻፍኳቸው ማለትም አብረን የሰራ ናቸው። ከዚህ ፊት ብዬ የጻፍኩት ጀስት ትላልቆቹንና ትላልቆቹን የጻፍኩት፣ እኔ ደግሞ ያሰብኩት ምንድነው ለሌሎቹ መጽፈው ምንድነው ቢግ ካምፓኒዎች እስከሆነ የሰራ ናቸው ሰዎች ጋር ያለውን ነገር ነው መጽፍላቸው። ግን እነሱ ምናኝ እንደ ልጁ ምናኝ ዋነኛ ከኛ ጋር የሚመሳሰል ካምፓኒ ካለ ሞር ኢንተረስቴድ ይኖረናል ከእናንተ ጋር ለመስራት ነው ያለኝ። አንደኛው የሚስተካክሎ እሱ ነው። ሁለት ደግሞ ለምሳሌ አሁን እንደዚህ አይነት ቪዲዮ መስራት እንሰራላችኋለሁ ስትሉ ጀስት እንሰራላችኋለሁ ምናምን ሳይሆን እንሰራላችኋለሁ ምናምን ሳይሆን እንዴት ነው ያስባችሁት እንዴት ነው የምሰሩት በምን መንገድ የምሰሩት የትኛውን ቦታ ነው የምሰሩት ፕሲፊክ አድርጋችሁ እሱንም ጻፉልኝ ብሎኛል። ምክንያቱም ለነሱ ሲያስረዳቸው ሙሉ ሙሉ ማወቅ አለበት እና ወረቀቱ ላይ ቢኖርም በጣም አሪፍ ነው ብሎኛል። ሁለተኛው እሱ ነው። ሶስተኛው ደግሞ ኢን ዋት ዌይ እነሱ ቤኔፊት በደንብ ያገኛሉ የሚለውን ነገርም፣ ምን ያህል ሰው ሊያዩ ይችላል፣ ምን ያህል ሰው ኢንጌጅመንት ይኖሩ ይችላል፣ ግምቱ ምን ያህል ነው ቪዋችሁ ማለትም ከኛ ጋር ለመስራት አሁን ቢስት መሆን አለበት ያሉት ናት አስሞል ካምፓኒ ቢስት ቪዲዮ ስላለኝ። እናም ኢን ዋት ዌይ እያሰባችሁት እኛም ቤኔፊት ለማድረግ የሚለውን ነገር ናት ራንደም ቪዲዮ እንዳይሆን ማለት ነው። እንደዛ ያኔ ሶስተኛው አራተኛው ደግሞ ቃል በቃል ማን ማን እንደሚገባ እሱንም፣ ሰዎች የሚገቡ ከሆነ ከእናንተ ግሩፕ ውስጥ የሚገቡ ሰው ከሆነ እነሱም ኢን ዋት ዌይ ነው እኛም ቤኔፊት የሚያደርጉን እናም ከዚህ ፊት ሰርቶ የሚያውቁትን ነገር ምክንያቱም ኢሜጃቸው እንዲበላሽ ስለማይፈልጉ እያንዳንዱ ሰው ፓርቲስፔት የሚያደርገውን እዛ ቪዲዮ ላይም እያንዳንዱ ሰው ማወቅ ይፈልጋሉ ማለት ነው። ያ በአጭሩ ይህንን ነው። ትናንሽ ነገር መጨማበር ነው እንጂ ሌላ ነገር ምንም ከባድ ነገር አይደለም። ጀስት ፎርማል እንዲሆንና አዲስ ነገር እንዳይኖር ነው የፈለጉት። ማለትም ቪዲዮን ካዩት በኋላ እንዲ ነገር አልተነጋገርም እንዳይባል ማለት ነው። በቃ ይሄ ነው በአጭሩ ጋይዝ። ባሳያችሁ ደስ ይለኝ ነበር። ግን አሁን ደግሞ ገብቼ ደግሞ ሌላም ስራ ስላለኝ ትምህርት ስብስ ነው የሚወጣብኝ። እንደባለፈው አሁን አንድ ቀን እንዳመለጠኝ ማለት ነው። ምን እናደርጋለን። በቀጣይ ቪዲዮ ላይ የጠየቁኝን ነገሮች አስተካክዬ መጀመሪያ የነበረውንና ከዚያ በኋላ ሲቀየር ያለውን ብታተኛ ያሳያቸዋለሁ ማለት ነው። በጣም ደስ ብሎኛል። አብራችሁኝ በመሆናችሁ ደግሞ በጣም ሌላም ደስተኛ ነው። ይሄ ነገር በመቅረጽም ደስተኛ ኔ ነገር የቀረበ ነው ጋይዝ። ተከታተሉ፣ ሰብስክራይብ አድርጉ። ስለ ቦጣ እንደርሳለን። አብረን ሰብስክራይብ አድርጉ ጋይዝ። በሌላ ቪዲዮ ነገር እንገናኛለን። ይመቻችኋል።